የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። የኮንዶሚኒየም ተመዝጋቢዎች የፊርማ ማሰባሰቡን ላልተወሰነ ጊዜ መቆሙን ገለጹም። የኮንዶሚኒየም ነዋሪዎች ገንዘብ እንዲያሰባስቡ መገደዳቸውን ገለጹም። ኮንዶሚኒየም ያገኙ የልማት ተነሺዎች የጊዜ ገደብ ተቀመጠላቸውም። መጅሊሱ በሌሊት የፈረሰውን የመስጂድ አጥር አውገዘም። የሆሳዕናን በዓል ለማክበር በተሰበሰቡ ምዕመናን ላይ በተካሄደ ጥቃት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 ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን ለወዳጅ ዘመድም አጋሩልን እናመሰግናለን። መሰግናለን መጅሊሱ በሌሊት የፈረሰውን የመስጅድ አጥር አወገዘም። በአዲስ አበባ በቂርቆስ ክፍለ ከተማ ሜክሲኮ አካባቢ ወረዳ ስር ተባረክ ጀርመን መስጅድ ህጋዊ ካርታ ያለውና ከ1967 ጀምሮ ሲሰገድበት የቆየ መስጅድ መሆኑን የአዲስ አበባ መጅልስ ገልጿል። አካባቢውን በአዲስ መልክ ለማልማት መንግስት የጀመረውን እንቅስቃሴ በመደገፍእና ና መስጅዱን በአዲስ መልክ ለመስራት ፕሮጀክት ተዘጋጅቶ ለሚመለከተው የመንግስት ተቋም ገቢ ተደርጎ ክትትል እየተደረገ ባለበት ወቅት አካባቢውን እያለማ የሚገኘው ኤግልስ ሂል የፌዴራል የሜጋ ፕሮጀክት ተወካዮች የወረዳና ና ክፍለ ከተማ የመንግስት አመራሮች በተገኙበት የመስጅዱን ዙሪያ በማጠር ና በሰላማዊ መንገድ ለአካባቢው ጀማ በማስረከብ መስጅዱ እየተሰገደበት ይገኛል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ከከተማ አስተዳደሩ የሰላምና ጸጥታ ቢሮ አስተዳደር ጋር በጉዳዩ ላይ ሰፊ ውይይት ያደረገ ሲሆን አጥሩ ባለበት ሁኔታ በውይይት ዘላቂ መፍትሔ እንዲሰጥ ከስምምነት ተደርሶ ነበር። ከዚህም በተጨማሪ ረመዳን 28 የአካባቢው ጀምአ ባዘጋጀው የፍጠር ፕሮግራም ላይ የክፍለ ከተማ ዋና ስራ አስፈጻሚ ዶክተር አዲሱ ሻንቆ በአካል በመገኘት የማህበረሰቡን ጥያቄ ለመመለስ እየሰሩ መሆኑን አሳውቀዋል። ይህ በእንዲህ እንዳለ በሰላማዊ መንገድ በቀን የተገነባውን የመስጅድ አጥር ጨለማን ተገን አድርጎ ማፍረስና በመስጅድ ውስጥ የሚገኙ የመስጅድ ሀዲሞችን ማሰር በምንም መመዘኛ ሕግ ማስከበር ሊሆን እንደማይችል አዲስ አበባ መጅሊስ አስታውቋል። በመሆኑም ከፍተኛ ምክር ቤቱም ድርጊቱን አጥብቆ ያወግዛል። በመጨረሻም የፌዴራል የሜጋ ፕሮጀክት ተወካዮችና የመንግስት የስራ ኃላፊዎች ባሉበት የተገነባው የመስጅድ አጥር ወደ ነበረበት እንዲመለስና ያለምንም ጥፋት ከመስጅዱ የታሰሩ ሰዎች በአስቸኳይ እንዲለቀቁ እናሳስባለን ሲል መጅሊሱ በማኅበራዊ ትስስር ገጹ አስታውቋል። የኮንዶሚኒየም ነዋሪዎች ገንዘብ እንዲያሰባስቡ መገደዳቸውን ገለጹም። መንግስት የኮንዶሚኒየም ነዋሪዎችን በአስገዳጅነት የነጭ ቀለም ማስቀቢያ ብር መቀበል መጀመሩ ተሰምቷል። በአዲስ አበባ ከተማ የሚገኙ የጋራ መኖሪያ ቤቶችን፣ ኮንዶሚኒየሞችን አስገዳጅ በሆነ ሁኔታም ነዋሪዎች ብር አዋጥተው ቀለም እንዲያስቀቡ እየተደረገ መሆኑ ታውቋል። በአንዳንድ ሳይቶች ነዋሪዎች በአንድ ብሎክ እስከ 220 ሺ ብር እንዲያዋጡ እየተገደዱ ነው ተብሏል። ለምሳሌ በላፍቶ በመብራት ጀሞ ኮንዶሚኒየም መንግስት ነዋሪውን በመሰብሰብ ቀለም ለማስቀባት ከ8 ሺ ብር እስከ 20 ሺ ብር ድረስ ክፈሉ እያለ መሆኑን ነው የተዘገበው። ህዝቡን አስጨንቀው ይዘዋል። ህዝቡም አንችልም፣ ከየት እናመጣለን፣ በልጆቻችን የምንተዳደርንም ጡረተኞች ነን የወር ገቢያችንም ይህን ያህል አይደለም ብሎ ቢናገርም አንሰማም ብለዋል ብለው የተናገሩት አንድ የላፍቶ ነዋሪ የባስ ብሎ አንዲት ባለሥልጣን በቅርቡ መጣም የማይከፍሉትን መብራትና ውሃ ቆርጣለሁ ብላ መዛቷን መሰረት ሚዲያ ዘግቧል ሕዝቡ የልማት አደናቃፊ ነው ብለው ያስሩኛል ብሎ ተጨንቋል አስተዳዳሪዎቹ ብሩን አምጡ ራሳችንን የምናስቀባው ብለው እምቢ ብለዋል ምናልባትም ለነዋሪው እንዲያስቀባ ቢተውለት ይህን ያህልም አይፈጅም ነበር ያሉት ሌላኛዋ ነዋሪ ናቸው ሰው ኑሮ ከብዶት ባለበት በዚህ ጊዜ ለቀለም ብር አምጣ ተብሎ እንዴት ይጠየቃል? ከየት ይመጣል? ኮንዶሚኒየም የሚኖረው ሰው አቅም ምን ያህል ነው? የራሳችን ቤት መቀባት ብሎም የሚያፈስ ጣሪያን ይዘን በአንድ ጊዜ ይህንን ሁሉ ብር ለምን እንጠየቃለን? ያሉ ነዋሪዎቹ የሚመለከተው አካል ምላሽ እንዲሰጣቸው ጠይቀዋል። ኮንዶሚኒየም ቤቶችን ነጭ የመቀባት ተግባር ከኮሪደር ልማት ጋር ተያይዞ የተጀመረ ሲሆን ቀደም ብሎ የኮሪደር ልማት የተጀመረባቸው ሰፈሮች በተመሳሳይ ገንዘብ እንዲያዋጡ ተደርገው ነጭና ግራጫ ቀለም መቀባታቸው ይታወሳል። የኮንዶሚኒየም ተመዝጋቢዎች የፊርማ ማሰባሰቡን ላልተወሰነ ጊዜ መቆሙን ገለጹም። የ2005 የ205 ዓ.ም የ20/80 እና የ40/60 የጋራ መኖሪያ ቤት ተመዝጋቢዎች እያሰባሰቡ የነበረውን ፊርማ ላልተወሰነ ጊዜ መቋረጡን ገልጸዋል። በኦንላይን ተሰብስበው የተለያዩ እንቅስቃሴዎችን እያደረጉ የሚገኙት የ205 ተመዝጋቢዎች ባለፉት ሳምንታት ቅሬታ ለማቅረብ የሚያስችለው የውክልና ፊርማ ሲያሰባስቡ እንደነበርና በተለያዩ ምክንያቶች ፊርማ መሰብሰብ ለጊዜው መቆሙን ገልጸዋል። ጊዜያዊ አስተባባሪ ኮሚቴው ትላንት ምሽት በነበረው ስብሰባ ላይ በቀረበው ሪፖርት ገንዘብ ይከፍላል ተብሎ በተነዛው የተሳሳተ መረጃ ምክንያት ተመዝጋቢዎችን ከመጭበርበር ለመጠበቅ እንዲሁም አንዳንድ የሕግ አካላት የፊርማ ማሰባሰቡ ሂደቱን በመቃወማቸውና እርምጃ መውሰድ በመጀመራቸው ምክንያት መሆኑን አሳውቀዋል። ኮሚቴው የሕግ ባለሙያዎችን አማክሮና በሙሉ አዲስ አበባ በርካታ የፊርማ አሰባሳቢዎችን በማሰማራት ሊቀጥል የሚችልበት እድል መኖሩንና ይህንንም በቴሌግራም ገጹ ላይ ይፋ እንደሚያደርጉ አሳውቀዋል። ምትክ ቤት ያገኙ የልማት ተነሺዎች የጊዜ ገደብ ተቀመጠላቸው። የአዲስ አበባ ቤቶች ልማትና ኮርፖሬሽን በተለያዩ የልማት ስራዎች ምክንያት ከመንግስት ቤት የተነሱ፣ እስካሁን ድረስ ግን የሽያጭ ውል ሳይዋዋሉ ለቀሩ ተነሺዎች ቀነ ገደብ አስቀምጧል። ኮርፖሬሽኑ ባወጣው ማስታወቂያ በኮሪደር ልማት እንዲሁም በአዲስ አበባ ከተማ እየተካሄዱ በሚገኙ የተለያዩ የልማት ስራዎች ከአራት ሺህ በላይ የልማት ተነሺዎች ምትክ የጋራ መኖሪያ ቤቶችን በማስተላለፍ ሽያጭ ውል እያዋዋለ እንደሚገኝ ጠቅሷል። ሆኖም የጋራ መኖሪያ ቤት በሽያጭ ተመድቦላቸው እስካሁን ድረስ ሽያጭ ሳይዋዋሉ የቀሩ የልማት ተነሺዎች በመኖራቸው ኮርፖሬሽኑ በቤቶች ላይ ከፍተኛ ውለድ ለመክፈል መገደዱን ነው የገለጸው። በዚህም ምትክ የጋራ መኖሪያ ቤት ተሰጥቷቸው ውል ሳይፈጽሙ በተሰጣቸው ቤት ውስጥ እየኖሩ ያሉ የልማት ተነሺዎች እስከ ግንቦት 30 ቀን 2017 ዓ.ም ተመረ ድረስ የሽያጭ ውል እንዲፈጽሙ ቀነ ገደብ አስቀምጧል። የኮርፖሬሽኑ የጋራ መኖሪያ ቤቶች ማስተላለፍ ዳይሬክቶሬት ፕሮግራም ያዘጋጀ ሲሆን በዚሁ መሰረት በአካል በመገኘት ሁሉ እንዲፈጽሙ ጥሪ አቅርቧል። በተቀመጠው የጊዜ ገደብ ውስጥ ቀርበው የሽያጭ ውል የማይፈጽሙ የልማት ተነሻዎች ላይ ተገቢውን የባንክ ወለድ ጨምሮ እንደሚያስከፍልም አሳስቧል። የሆሳዕናን በዓል ለማክበር በተሰበሰቡ ምዕመናን ላይ በተካሄደ ጥቃት 32 ሰዎች ተገደሉ። በሰሜን ምስራቅ ዩክሬን በምትገኘው ሱሚ ከተማ ላይ ሩሲያ በፈጸመችው የባላስቲክ ሚሳኤል ጥቃት ቢያንስ 31 ሰዎች ሲገደሉ በደርዘን የሚቆጠሩ ደግሞ ቆስለዋል ሲሉ የመንግስት ባለስልጣናት ገልጸዋል። የአካባቢው ነዋሪ ሰዎች የክርስቲያን ቅዱስ ሳምንት የመጀመሪያ ቀን በሆነው የሆሳዕና ዕለትን ለማክበር በተሰበሰቡበት ወቅት ሁለት ሚሳይሎች የከተማዋን እንብርት ስፍራን መጥተዋል። የዩክሬን ፕሬዝዳንት ፕሬዚዳንት ቭላድሚር ዜለንስኪ በማኅበራዊ ሚዲያ ያገጻቸው ከሟቾች መካከል ሁለቱ ሕፃናት ናቸው ብለዋል። በአሰቃቂ ጥቃት ቢያንስ 84 ሰዎች ቆስለዋል ሲሉም አክለዋል። ይህን ጥቃት ዓለም በዝምታ ወይም ግዴለሽ ሆኖ ሊመለከተው አይገባም ሲሉም ተናግረዋል። የሩሲያ ጥቃቶች ያለ ውግዘት መጥተው የለባቸውም ያሉት ዘለንስኪ ጦርነቱን እንዲያቆምና ለሰዎች ደህንነት ዋስትና እንዲሰጥ በሩሲያ ላይ ግፊት ሊደረግ ይገባል ሲሉም አክለዋል። ሩሲያ ፈጸመችው በተባለችው ጥቃት ዙሪያ አስተያየት ከመስጠት ተቆጥባለች። በይፋዊ የዜና ምንጮች ላይ ከስፍራው የተለጠፉት ቪዲዮዎች እንደሚያሳዩት የማዕከላዊ ሱሚ አካባቢ በፍርስራሴዎች ተሞልቶና ጭስ አካባቢውን ሸፍኖት ያሳያሉ። የሱሚ ከተማ ከንቲባ አርቴም ኮምዘር በማህበራዊ ሚዲያ ላይ በሰጡት መግለጫ በዚች ደማቅ የሆሳዕና እሁድ ማኅበረሰባችን አሰቃቂ አደጋ ደርሶበታል ብለዋል። ጥቃቱ የተፈጸመው ዩናይትድ ስቴትስ በፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማስቆም የተኩስ ማቆም ጥረቶችን አጠናክረው በቀጠሉበት ወቅት ወቅት ሲሆን ከሶስት ዓመታት በላይ ሩሲያ በዩክሬን ጥቃት መፈጽሟን ቀጥላለች። ይህ በእንዲህ እንዳለ የሩሲያ መከላከያ ሚኒስተር ዩክሬን ቅዳሜ ዕለት በሩሲያ የኃይል መሠረተ ልማት ላይ ሁለት ጥቃቶችን ፈጽማለች ሲል አስታውቋል። በተጨማሪም የሩሲያ ኃይሎች በዩክሬን ዶኔስክ ክልል ውስጥ የየሊዛቬቲስካ መንደር መያዛቸውን ተናግረዋል። የዩክሬን መንግስት በሩሲያ መግለጫ ዙሪያ እስካሁን ምንም አይነት አስተያየት አልሰጠም። ሩሲያ በአሁኑ ጊዜ በምስራቅና በደቡብ 20 በመቶ የሚሆነውን የዩክሬን ግዛትን በእጁ አስገብታለች። የእስራኤል ጦር በጋዛ ሰርጥ ውስጥ የምትገኘውን ከተማ ከበባ ውስጥ ማስገባቱን አስታወቀም። የእስራኤል መከላከያ ትላንት ባወጣው መግለጫ ጦር ኃይሉ አሸባሪዎች ያላቸው በርካታ ታጣቂዎች መግደሉን የምድር ውስጥ ዋሻዎችን ማፈራረሱንና ሐማስ ይገለገልባቸው የነበሩ መሠረተ ልማቶችን ማውደሙን ዘርዝሯል። እስራኤል ላለፉት አስር ቀናት ባካሄደችው ዘመቻ አቋቋምኩ ያለችው አዲሱ የሞራ ኮሪደር የራፋና የካን የኑስ ከተሞችን ለሁለት መለየቱ ተመላክቷል። ባለፈው ጥር ወር በእስራኤል እና ሐማስ መካከል የተደረሰው የተኩስ አቁም ስምምነት ማብቃቱን ተከትሎ እስራኤል በጋዛ ሰርጥ አዲስ ዘመቻ ከፍታ አብዛኞቹ ሴቶችና ሕፃናት የሆኑ በመቶዎች የሚቆጠሩ ሰዎች ተገድለዋል። ይህ በእንዲህ እንዳለ እስራኤል ከየመን የሁቲ አማጽያን የተወነጨፉ ሚሳኤሎች ማምከኗን አስታውቃለች። የዮርዳኖስ ጦር በበኩሉ ከየመን የተላከ ሳይሆን እንዳልቀረ የተገመተ አንድ ድሮን በግዛቱ መውደቁን አመልክቷል። ለጥቃቱ የሁቲ አማጽያን ኃላፊነት ወስደዋል። የሁቲ አማጽያን በቀይ ባህር ላይ በእስራኤል እና በወዳጆቿ መርከቦች ላይ በተከታታይ የሚያደርሱትን ጥቃት ለማስቆም የአሜሪካ ጦር በየዕለቱ በሚባል ደረጃ በየመን የተመረጡ ኢላማዎች ላይ የአየር ድብደባ እየፈጸመ ይገኛል።